ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር በተያዘ አንዳንድ የኦርቶዶክስ አማኝነን የሚሉ ወገኖች ወንድሞች ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን።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 ማጥፋት ለመከላከል እና የሁሉም እምነት ተከታዮች ክብርን ለመጠበቅ እና ለማስጠበቅ በእጅጉ ይረዳል። ሁሉም የህብረተሰብ ክፍል በሃይማኖቶች መካከል ያለውን መከባበር መዋደድና መከባበርን በይበልጥ አጠናክሮ በማስቀጠል ትብብራቸውና አጋርነታቸውን እንዲያጠናክሩም ጥሪ አቅርቧል። መረጃውን ያደረሰን ባልደረባችን ሚልኪያስ አዱኛ ነው።